ሰላም የኔት እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው? ሚጣ እንዴት ነሽ? የኔት ምን ሆና ነው? እንግዲህ ያው የተመመችው ያው ሕክምናን ብንልም፣ ብራችንም ጨፈጨፍን ያው እንግዲህ ባዶ ሜዳ ወድቀን ማለት ነው ያለነው። ብዙ ጊዜዋ ነው እንዲህ ከታመመች ሰባት አመት እንደተወለደች ነው ከሰባት ወር በኋላ በቃ ውነ በሽታን ያወቅ ነው። ሰባት ወር በኋላ ነው ምሽንቷን ማዘኑ ትጠቀሙ ያው ሰገራ ማዘኑ ትጠቀሙ እስካሁን ዳይፐራ የሰራለው ኔ ምሰራ ነበረ ከሁለት አመት በፊት አሁን እሷን አዝየ ነበር። አሁን አካላቷ ለመሸከም አቃተኝ ይዳከምኩ ኔ ቤት ዘግቻ ልጆች ጋር ሳለቀስ ደዳቦ ዳቦ ኮንስሊ እንኳን ሁ ሰላም እንዴት ናቸው ውድ ቤተሰቦች? ይቺ የምታያት ህጻን የሰባት ዓመት ህጻን ናት። ነገር ግን እንደምታያት እግሯም እጇም መንቀሳቀስ አይችልም። በጣም ነው የምታሳዝነው። ይወት እህታችን እንግዲህ አቅሟን ህክምና አድርገው ነበር፣ ሊሻላት አልቻለም። አሁን ልጅቱን እዛ ቤት ነው የምትውለው። ምንም አሰራም እህታችን። ቢያንስ እኳ ለዳይፐር የተቻላቸውን አግዟት እህታችን። አሁን እኛ ለዕለት የሚሆን ምን እናግዝ እሺ? ዳይፐሯ ቃኔ ሽንት

ሽንቷ እንደዚህ ዳይፐር ሳጣ እንደዚህ በሽንቷ ትለቅብኛለች። በጣም ከባድ ሁኔታ ና ያለው በጣም በጣም። እና መዳን ያለን ብቻ ቤታችን ውስጥ የምናውቀው ትንሽ እና አግዝሽ ብለን ነው ለዳይፐር ቢሆን የመጣ ነው። ስሜን እግዚአብሔር ያውቀዋል። ያለችህታችን መርቁኝ ጸሎት አድርጉልኝ እግዚአብሔርን አመስግኑልኝ። ያለችህት ይችን 14 ሺ ብር ልካልሻለችን ችያጅና እግዚአብሔር ስጥልኝ። በጣም አመሰግነት። እውነት ከኔ ያወጣሽ ለምንም አልልም። እውነት ፈጣሪ እድሜና ጤና ይስጥሽ። እግዚአብሔር ስጥልኝ። ከኔ ያወጣሽ እናንተም ጸሎታችሁ ይርዳኝ። እውነት ቤቴን ዘግቼ ሳለቅስ በዓል መሆኑን አላውቀውም። እኔ ስሰራ የምታወቅ ሰው ነኝ፣ እውነት እንጂ ቤት ውዬ ሳለቅስ መዋሌ ማንም ያውቀው የለም። ፈጣሪ እና አንዳንዶች ጎረቤቶች አይዞሽ፣ ለምንድን ነው የምታለቅሺው? አይዞሽ እግዚአብሔር ስራ ነው ይሉኛል። አይ ክፉ ክፉ ቃል የሚናገሩም አሉ። እነሱ ሰማ ነው የሰጠሽኝ ወይ እንኳ የሚለ ቤተሰብ እኮ እግዚአብሔር ደግሞ እግዚአብሔር ይስጥሽ እናቴ፣ መሜቴ ካንቺ ጋር ትሁን እናቴ። አመሰግን እግዚአብሔር ይስጥ እናቴ። ሆስፒታል ማለት ነው፣ ትድንሻለን። ቀለበቴን ሸጥኩ፣ ምንም ልዩነት የለው። አይዞሽ፣ በርታ።